የብሔር ማንነታቸው የትኛው ነው ስለሚለው ህጉ ምን ይላል? ይህ ቪዲዮ ሰምታችኋል። ከሁለት ብሔር የተወለደ አንድ ሰው የትኛውን ብሔር ይወስዳል ወይም ደግሞ ብሔሩ ምን ሊሆን ይችላል የሚል ነገር አንስታ የተናገረችውን ስሙት። የአንድ ሰው የአንድ ግለሰብ የብሔር ጉዳይ የህግ ጥያቄ አይደለም። የህግ ጉዳይ አይደለም። የህገ መንግስቱን አንቀጾች ስጠቅስ ነበረ። ህገ መንግስቱ ስለ ብሔሮች ወይም ብሔረሰቦች ወይም ህዝቦች ስለነዚያ ነው የሚደነግገው። ስለ አንድ ግለሰብ የብሔር ማንነት የአባቱን ነው የእናቱን ነው ብሔር መውሰድ ያለበት የሚለው የህግ ጥያቄ አይደለም። ለህግ ክርክር የሚቀርበን ጉዳይ አይደለም። የአንድ ግለሰብ የብሔር ማንነት ማለት ነው። ያው አንድ በተለያዩ አጋጣሚዎች በተለያዩ ቦታዎች ላይ የብሔር ማንነት የአንድ ግለሰብ የብሔር ማንነት ሊጠየቅ ይችላል። ነገር ግን ያ ሰው ከዚህ ነህ ወይም የንኛውን ብሔር ውሰድ ወይም ያንኛውን ብሔር ውሰድ የሚል የሚያስገድደው ነገር የለም። አንድ አማራ የሆነ ሰው ኦሮሞ ነኝ ቢል፣ ወይም ኦሮሞ የሆነ ሰው ጉራጌ ነኝ ቢል፣ ጉራጌ የሆነ ሰው ትግሬ አይ ብሎ ሊከለክለው የሚችል ነገር የለም። የብሔር ማንነቱን እንዲገልጽ የሚገደድበት ጊዜ ወይም የሚጠየቅበት ጊዜ ሊኖር ይችላል። ብሔሩን እገዚህ ነኝ፣ እዛ ነኝ፣ የዚህ ብሔር አባል ነኝ ብሎ ሊገልጽ ይችላል። ነገር ግን ይህ የህግ ጥያቄ አይደለም። ህገ መንግስቱም ይህንን እንደመመለስ አይደለም። አንቀጾች የተቀመጡት አንቀጽ ሰላሳ ዘጠኝም ብንለው ሌሎች አንቀጾችን ብንመለከት የአንድ ግለሰብ የብሔር ማንነት ጉዳይ የህግ ጥያቄ አይደለም። ህገ መንግስቱ ይህንን ሊያስቀምጥ አልፈለግም። ምክንያቱም ህገ መንግስቱ የቡድን መብትን የሚደነግግ ነው። ህገ መንግስቱ ስለ አንድ ግለሰብ የብሔር ማንነት ግን ህገ መንግስቱ አይደነግግም። ሌሎች ህግጋት ቢሆኑ ማለት ነው። ስለዚህ ይሄ አሁን እሷ ያብራራችው ወይም ደግሞ ለመናገር የፈለገችው ነገር የህግ ጥያቄ አይደለም። መልስም የሚያሻው ማብራሪያም የሚያሻው ነገር አይደለም። የህግ ጥያቄ ባልሆነ ጉዳይ ላይ አከራካሪ ወይም ደግሞ በህግ መፍትሄ ሊሰጠው ወይም ደግሞ ጭብጥ ተይዞለ ሊያከራክር በማይችል ጉዳይ ላይ እንዲህ አይነት ነገር ማቅረብ ትክክል አይደለም። ህጉም ይሄንን ጉዳይ ከምንም አይቆጥረው። ጥያቄ አይደለም መልስ የሚያሸውም ነገር አይደለም ለማለት ነው።